ከዛ ደግሞ ጴንጤ ነሽ? ያው አማኝ ነኝ። ኦኬ፣ የሚቀጥለው ዓመት ትሄጃለሽ? የሚቀጥለው ዓመት ነው ማስበው ልክ ሲደርስ ነው። ኦኬ ኦኬ፣ ፋሲካን ስታከብሪያለሽ? አሁን የሙዲ አሪፍ ከሆነ በቃ አከብራለሁ። ሰዎች ጋር ተሰባስቤ ሚኒንግ ቢኖረውም ባይኖረውም ስብስቡን ወደውና የጓደኞቼ ጋር ከቤተሰቦቼ ጋር ከእነ ፓፓ ጋር ምናምን አከብራል። እኛን ምን አርጉ ለምትኝ ነው እንጂ ምን አርጊ ነው የምትለኝ? ሬቻን ጠይቅልኝ። ሬቻን ታከብራለህ? ሶፊ እና ሬቻን ታከብራለህ ማለት ነው። ሬቻን ከዛ በጣም ካስደመቁኝ ነገሮች መካከል ማለት ነው እንደዚህ በረታችሁ። እየሄድኩ ነው ነው ቁልቁለት እየሄድኩ ነበር ውጭ ከዚህ ምን አይነት ሰው ነው የሚገጥመኝ? እኔ ግን እንደው በጣም አንዳንዴ ይገርምኛል ለራሴ። ጉንፋን አሽመድግዶኛል። ተድላም አቃለው እያልቅ ነው። መድኃኒት እስቲ ጤና ይስጥልኝ፣ ሰውዬው፣ እንዴት አለህ? እግዚአብሔር ይመስገን። መድኃኒት አለኝ አልክ፣ ጉንፋን እያስቸገረኝ መሰለኝ። አዎ መድኃኒት አለኝ ሳይሆን ልንገርህ ነው እኮ። እና እንትን ሚሪንዳ አፍልተው የሚጠጡ መጠጣት እኮ ሚሪንዳውን አፍልተህ ከጠጣኸው ያስቆማል።

ታደላ ብታቅራሱ ለሰው መንገር የለብህም። ዳ ትክክለኛ መድኃኒት ልንገርህ ላን እ ነጭ ሽንኩርት በወተት እ ነጭ ሽንኩርት በወተት ወንድም መሰለውን ከኔ አልጨከንም ባንተ ያንተ ነጭ እሱ ይሻላል በወተት ሜክሲንስ። አንተ ጨጓራዬን ለመላጥ ነው የመጣኸው? ምንም አያውቁም እሺ ነጭ ባህር ዛፍ ታገኛለህ። አይታለ ዛፍ እንትኑ ነው፣ ሽታው ነው ሽታ የባህል መድኃኒት ሰርተሃል። ሲሰሩ ነው ያየሁት። አልሰራሁም እኮ ግን፣ አይታል የባህል መድኃኒት ጋር አካባቢ ቅርበት ነበረ። አዋ፣ የክፍለ ሀገር ልጅ እኮ ነኝ። የገጠር ልጅ ነኝ። የገጠር ልጅ ስለሆንኩ ሁሉንም ለገጣ ማለት ነው። እኔ ምን አውቃለሁ። ማወቅ ሳይሆን የሰማሁትን ነው ያካፈልኩ እኮ ይልማ። አዲስ አበባም ያለ ሰው እኮ ያውቃል? ባህር ዛፍ ታጠን፣ ምን እንደጠጣ እኮ ምን፣ የክፍለ ሀገር ልጅ ምን አዲስ ነገር አመጣ። ብዙ አይነት አለ ግን ለጨጓራ አሪፍ አይደለም። አሁን እኔ ይሻላል ምልህን ነው ያሰብኩት። እስቲ ምን ሌላ አሁን ለምሳሌ ዝንጅብል ለውዝ አንድ ጋር ተቀጥቅጦ እንደ ካሽ ታይ ጋር ተፈልቶ ሚጣ ለምሳሌ ታሽጋ የምትሸጥ እንትናለች መታለች፣ ደሞ በነጭ ባርዛፍ ማለት ነው። ትንሽዬ ታሽጋ ነው የምትመጣው። እሷን ውሃ ታፈላና ሳታበዛ፣ ሁለት ጊዜ ብቻ ነው ጠብ ጠብ የምታረጋት የፈላው ውሃ ውስጥ ጠብ ጠብ ታደርጋለህ ከዛ በአፍንጫ በጣም ትስበዋለህ። ሽጥንቱን፣ ጭሱን ማለት ነው፣ ከውሃው የሚወጣውን ጭስ የፈላው ውሃ ውስጥ ጨምረህ ያንን ነጭ ባርዛ ሆነ የታሸገችዋል። እሷ አሁን ለጉንፋን ኢቭን ለሳይነስ ራሱ ፍቱን ናት። የቻይና የባህል መድኃኒት የሚሰራ ጎረቤት ነበረኝ እና እሱ ሰጥቶኝ የሆነ ጊዜ ሳይነስ ራሱ ነበረችብኝ ቀጥ ብላለች በቃ እሷ አሪፍና፣ ምን ሰቱ የታሸገች የባህር ዛፍ ቅጠል ሽታ ነው ያላት የቻይኖች ነው የሚሰሯት መሰለኝ። እሷን ነገር የት ነው የምትሸጠው? እሷ አላ ፋርማሲ ትገኛለች። ብዙ ጊዜ ፋርማሲ ሂጄ የባህር ዛፍ ቅጠል ስጡኝ ሽታውን ልበል አረ፣ በ የባህር ብልቃጥ ነች ኮ ትንሽዬ የባህር ዛፍ ቅጠል ካልካቸው እንትን ይለዋል። ነጭ ባህር ዛፍ ካልከው ራሱ ይሰጣል። አንተ ስንት ጊዜ አረቄ ጠጣህ እየተባልክ ነው። ዳር እ አረቄ ጠጣ እየተባልክ ነው። አረቄ አ አረቄ እሱ ለእንትን ነው። አረቄ የሚጠቅመው ለወድ ቁርጠት ነው። ንገረውስ ወድ ቁርጠት አላለም በልጅ አመካኝቶ ይበላል አልኩት። ዋሉ ለወደማ መጥቂት የወይን ጠጅ ስለተባለ ለዛ ነው የነገርኩት። ታዲያ የወይን ጠጅና አረቄ ምን ያገናኘዋል? እኔ ይገናኛል ሳይሆን ለወድ ቁርጠት ብለው ሲያጠጡ አውቃለውና ልጅ እኚህ ይገኛል። በተረፈ ሰላም ነው። እኔ እኮ በጣም ነው አስተካከልከው፣ አድላቆ አስተካከልከው። ዳድ ዝም በል! ኧረ ፕሊዝ ዳድ እንዴ! ይሄው በእንትን እየጠየቀኝ ነው ለሰውየው። እሺ እናወራለን።